ሰላም ጤና ይስጥልን፣ አርማጅ ተመልካቾቻችን መጋቢት 22/2017 ዓም ዕለታዊ መረጃዎችን ጀመጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አውሬያችሁን ቆዩ በልጥ ካሳኔ እናንተ ማብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት እንግዲህ ከተለያዩ አካባቢዎች ያሰባሰብኳቸውን የግንባር መረጃዎች እንዲሁ ደግሞ ተዛማጅ አገር አቀፍ መረጃዎችን ጨምሮ የተለያዩ መረጃዎች እንጂ አለው። እነዚህ መረጃዎች እና ዘገባዎች እየተከታተላቸው አብራቸው እንድትቆዩ በአክብሮት ጋር ተጋብዛለው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ከማድረግ ባሻገር ጥቆማ አስተያየቶች ኖሯችሁ ጥቆማ ዜና ጂሜል ዶት ኮም እንዲሁም ደግሞ ባሉ ማህበራዊ ሚዲያ የውስጥ መልእክት መላላኪያ ገጾች በሜሴንጀር፣ ቴሌግራም፣ ዋትሳፕ፣ ትዊተር እና ቲክቶክ ላይ ልትልኩ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በየአካባቢ ያሉ የህዝብ ድምፅ መሆን አለባቸው ትሏቸው፣ መጋለጥ አለባቸው ትሏቸው ጉዳዮች ካሉ እነሱን አድርሱ። ወደፊትም እነዚህን ሽፋን እየሰጠን አብረን እንሄዳለን። የተለያዩ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከደረሱኝ አስተያየቶች መካከል የተወሰኑትን ለማቅረብ እና ወደ ዘገባዎቹ ለመሄድ የአማራ ህዝብ ጥያቄዎች በድርድር ሊመለሱ አይችሉም የሚል አስተያየት አንድ ስምንት ነጥቦችን ያስቀመጠ አስተያየት ደርሶኛል። በእጅጉ ነው የማመሰግነው። ያለውን አጠቃላይ ሁኔታ በተመለከተ እንግዲህ አሁን ባለው ሁኔታ በድርድር ጥያቄዎችን ለማስመለስ ያለውን አጠቃላይ የመንግስት አወቃቀር፣ የመንግስት ባህሪ፣ የመታመኑ ሁኔታና አጠቃላይ ሁኔታዎችን በተመለከተ እንደዚሁ ሀሳቦችን አደርሳችኛል። በእጅጉ ነው የማመሰግነው። ሌላው ተጨማሪ ሀይል ወደ አማራ ክልል እየተጓጓዘ መሆኑን ከተለያየ አካባቢ አይን ምልከታችሁን በመግለጽ ከትናንት ጀምሮ መልእክቶችን አድርሳችሁኛል። ከባለፈው ሐሙስ ጀምሮ መኪናዎች እየቀረቡላቸው የኦሮሚያ ሚሊሻ አባላት ወደ አማራ ክልል ለዘመቻ እየተንቀሳቀሱ መሆናቸውን በአፋር እንዲሁም በወሎ ቀጠና የተመለከታችሁትን ልካችሁልኛል፣ አመሰግናለሁ። ከዚህ ጋር በተያያዘ የኦሮሚያ ክልል ሚሊሻዎች ወደ አማራ ክልል ዘመቻ እንሄድም ብለው በአባ ገዳዎች በሽማግሌዎች እየተለመኑ መሆናቸውን ትናንትና በነበረው ዘገባ ማድረስ ይታወቃል። ዋና ምክንያታቸው ደግሞ እኛ የሰለጠን ነው አካባቢውን ልንጠብቅና ለአካባቢ ጸጥታ ነው ለመደበኛ ውጊያ ወደ አማራ ክልል ምንሄድበት ጉዳይ የለም ይህንን አንቀበለውም በሚል አምፀውሮ የነበረው ከዚህ ውስጥ ምን ያክል ተሳክቶላቸውን አባገዳዎቹ ወደ ጦር ግንባር እየላኳቸው ያሉት የሚለውን ዘገባ የሚያሳይ ነው። የጥቆማ እስከ አስር ሺህ ብር ደሞዝ እናደርጋለን ኑራዊ ደሞዛቸውን ተብለው እንደዚሁ የደሞዝ ማሻሻያ የቀረበላቸው እንደነበሩ የመረጃ ምንጮቹ ገልጸዋል። ይህን ግን ሚሊሻዎቹ አልተቀበሉትም። ሌላው የሰላም ካውንስሉን በተመለከተ እንደዚሁ አስተያየት ደርሶኛል። የሰላም ካውንስሉን በተመለከተ ካለው ገለልተኝነት ጭምር ያለውን ስጋት በተመለከተ በርካታ ሀሳቦችን የያዘ መልእክት ደርሶኛል። ድርድርና ቅድመ ሁኔታዎችንም በተመለከተ እዚሁ ላይ እንደዚሁ አንድ አድማጅ ተመልካች ድርድርና ቅድመ ሁኔታዎች ምንድን ናቸው? የትኞቹ ነጥቦች ቅድመ ሁኔታ ናቸው? የትኞቹ የመደራደሪያ ነጥቦች ናቸው የሚለውን አስተያየት አድርሰዋል። ይህ እንግዲህ ለተደራዳሪዎቹ ወይ ደግሞ ለፋኖ ኃይሎች እና ለፖለቲከኞቹ የሚታወቁ ጉዳዮች ናቸው ነጥቦቹ። እንደ ሚዲያ ግን ጥቆማውን ደርሶኛል፣ በእጅጉ ነው የማመሰግነው። አለ ባለው ሁኔታውን ስለ ድርድር በተደጋጋሚ ሀሳቦች ቢቀርቡ የድርድር ሁኔታ አሁን አለ ወይ? ወደ ድርድር የስምምነትም የለም። ስለዚህ ድርድር የሚለው ትናንትና ዘገባው ስለወጣ ከእሱ አንጻር ነው አስተያየቶች እየደረሱ ያሉት እንጂ አሁን በዚህ ሰዓት ስለ ድርድር በመንግስት በኩል ሆነ በፋኖ በኩል ምንም አይነት እንቅስቃሴዎች የሉም። ድርድር የሚለው ሀሳብ ከዶች በለ ዘገባ ባሻገር በየትኛውም አካል በኩል እስካሁን ድረስ ተግባራዊ እንቅስቃሴ ምላሽ የለውም። ሌላው በተደጋጋሚ ከሚደርሱ መልእክቶች መካከል በአሳዛኝ ሁኔታ ሕይወቷ ያጣቸው አያንቱ ተስፋዬን ነው በተመለከተ ነው ይቺ በጣም እንግዲህ ፎቶግራፏ ላይ በጣም ቆንጆ ታዳጊ ወጣት በአሰቃቂ ሁኔታ ተገድላ መንገድ ላይ ተጥላ ተገኝታለች። እስካሁን ድረስ ፍትህ አላገኘችም። እናቷ ነቀምት ከተማ ውስጥ ሻይ ቡና በመንገድ ላይ ሽጣ ያሳደገቻት ነች። ታዳጊ አያንቱ ተስፋዬ በአሰቃቂ ሁኔታ ተገድላ አስክሬኗ እንግዲህ መንገድ ላይ ነው የተገኘው። ይህንን በተመለከተ እስካሁን ድረስ ፍትህ አልተገኘም። ቤተሰቦቿ በተደጋጋሚ ከላኩ መልእክቶች ነው። ዝርዝር መረጃዎችን ወደፊት ምናልባት አጣርቼ ጀመለስ ይሆናል። የሚመለከተው አካል እንግዲህ በኢትዮጵያ ውስጥ አሁን በእርግጥ የሰው ልጅ ህይወት እጅግ የረከሰበት የማንም መሞት ለማንም ግድ የማይሰጠው ዘመን ላይ ነው ያለ ነው። በአሰቃቂ ሁኔታ መንግሥትም ጭምር ገመናዎቹን ለመሸፈን ሲሯሯጥ የምናያት ሲሆን ዜጎችን ደግሞ ለመጠበቅ አዲስ አበባ ውስጥም ሆነ በሌሎቹ ከተሞች እንኳ እንቅስቃሴ ያደርግ አይደለም። መንግሥትም በተክለቁመና እና የዜጎችን ደህንነት ለመጠበቅ እንኳ የሚያስችል ተክለቁመና አለው። እንደውም መንግሥት አለ ለማለት አያስችልም። ለማንኛውም ግን የታሪክ በንጹሀን ህይወት ውስጥ ላለፉት ነገሮች የወደፊት ቦታውን እንዲሰጥ ይህንን ማጣራት እና ፍትህ እንዲያገኝ ማድረግ እያስፈልጋል። ወደ መረጃዎቹ እሄዳለሁ። ወደ መረጃዎች ሲሄድ እነ ሰለሞን ፍቃድ ጣሴ የችሎት መረጃዎች ነው የማስቀድመው። እነ ሰለሞን ፍቃድ ጣሴ ትላንትና መጋቢት 19 2017 ዓ ምት ልደታ ከፍተኛ ፍርድ ቤት ቀርበው ነበረ፣ ፍርድ ቤት ቀርበዋል። ፍርድ ቤት እነሱ በቀረቡበት ጊዜም እንደዚሁ በዋስትና የወጡት ፍርድ ቤት ተከሳሹ እንደዚሁ እንዲቀርቡ ታዞ ነበረ። እንደዚሁም ደግሞ ዋናው ጉዳይ ትላንት የቀረቡበት ምስክርነት ማሰማቱን ለማስቀጠል ነው። ፖሊስ አራት በዋስትና የተለቀቁና በዋስትና የወጡ ተከሳሾችን ፈልጌ ማግኘት አልቻልኩም የሚል ለችሎቱ ይህንን አቤቱታ አቅርቧል። ፍርድ ቤቱም ተከሳሾቹ ተፈልገው ፖሊስ ያልተገኙ ከሆነ በሌሉበት የምስክር መስማት ሂደቱ እንዲቀጥል አዟል። እንግዲህ አራት ተከሳሾችን ፍርድ ቤቱ ተከሳሾቹ በሌሉበት ምስክርነቱ እንዲቀጥል ሲያዝ አራት ምስክሮች ግን ትላንትና ቀርበዋል። ሁለቱ ምስክሮች ተከሳሾችን አናውቃቸውም ብለዋል ወይ ደግሞ የቀጥታ ምስክር እንዳልሆኑ ነው ለማወቅ የተቻለው። አቃቢ ህግ ከ43ቱ ምስክሮች እስካሁን 19 የሚሆኑትን አቅርቦ ያስመሰከረ ቢሆንም እስካሁን ድረስ ከጉዳዩ ጋር በተያያዘ በጭብጥ ያስረዳ ምስክር የለም ነው የሚሉት ችሎቱን የተከታተሉ የመረጃ ምንጮች። ይሄ እነ ሰለሞን ፈቃደ ጣሴ መዝገብ 23 ተከሳሾች ያሉበት ነው። ለመጋቢት 22/2017 ዓ ምት ተለዋጭ ቀጠሮ ተሰጥቶበታል። ሌላው ትላንትና ፍርድ ቤት ቀርበው ከነበሩት መካከል እና የእርጋታ አታደሰ ይገኙበታል። እነሱ ደግሞ የቀረቡት የመከላከያ ምስክር እንዲያቀርቡ እና እንዲከላከሉ በሚል ፍርድ ቤቱ የሰጠውን ብይን ተከትሎ ነው። ትላንትና ፍርድ ቤት በቀረቡበት ጊዜ እነሱም እንግዲህ በሕዳሴ ግድብ አካባቢ ታጣቂዎች መንገድ ሲዘጉ መንገድ ለማስከፈት ከታጣቂዎች ጋር ያደረጓቸውን ውጊያዎች በተመለከተ ከታጣቂዎቹ ጋር ታላቁ ህዳሴ ግድብን ህልውና ለመጠበቅ ያደረጓቸውን እንቅስቃሴዎች በተመለከተ በወቅቱ በፋና ቴሌቪዥን የቀረበውን ዘገባ እንደ መከላከያ ምስክር ሊሆነን ይገባል። እኛ በሽብር የምንጠረጠር ሰዎች አይደለንም። ይልቁንስ ትልልቅ የሀገሪቱን ፕሮጀክቶች ለመጠበቅ ዋጋ የከፈልነን፣ በወቅቱ ፋና ይሄን ዘግቦታል። ይሄ በመከላከያ ምስክርነት እንዲመጣልን ብለው ጠይቀዋል። ፍርድ ቤቱ እንግዲህ ከፋና ይሄ ዘገባ እንዲመጣ ለመጋቢት 26 2017 ለዋጭ ቀጠሮ ሰጥቷል፣ ነው እየተባለው ወደ ሌሎች መረጃዎች ሲሄድ ከአዲስ አበባ ከደረሱ መረጃዎች መካከል በዛሬ ሁለት እንግዲህ ቆየ ፈጭ ከጠዋት ጀምሮ ከቆየ ፈጭ አሁን አዲስ አበባ ነው። እንግዲህ ከቆየ ፈጭ ወደ አዲስ አበባ ብሎ ዘገባ መስራት በነገራችን ላይ የሚያክል ቦታውን ሊራርቀው ይችላል። የአዲስ አበባ ነዋሪዎች ለ20 ዓመታት የቆጠቡት ቤት የተገነባ ድሬዳዋን የሚያክል ከተማ ነው። አሁን እንግዲህ እነ ጀዋር መሐመድ ቦታው ላይ ሂደው ይሄ እኛ ነው አለ ጀዋር መሐመድ። ያንን ተከትሎ ደግሞ እነ ሽመልስ አብዲሳና እና እነ አዳነች አበቤ እነ ታከለ ኡማ ከተማውን ተካፈሉና የአዲስ አበባ ከተማ አካል የነበረውን በብዙ ሺህ የሚቆጠሩ ቤቶች የተሰሩበትን መንደር አሁን ሸገር ከተማ ብለው ወሰዱት። በዚህ ውስጥ እንግዲህ ቤት ወጥቶላቸው የሚኖሩ የአዲስ አበባ ነዋሪዎች በየቀኑ እየገጠማቸው ያለውን ስቃይ በተመለከተ ዛሬ ካደረሱ መረጃዎች መካከል ለአብይ አህመድ ሰባተኛ የሰባተኛ ዓመት ሹመትን በተመለከተ ቲሸርት አሳትመው የሚንቀሳቀሱ ወጣቶች ነዋሪዎቹን ወደ ስራ ቦታቸው ሲወጡ እያንገላቱ እንደነበር መንገድ ዘግተው እየጨፈሩ በርካታ ነዋሪዎችንም ሰብስበው ወደ የት ትሄዳላችሁ፣ ለጠቅላይ ሚኒስትሩ ባለ ሹመት ገንዘብ አዋጡ እያሉ እያዋከቡ መንገድ እየዘጉ ስፖርት ትሰራላችሁ እያሉ ሰዎችን ከመንገድ እየመለሱ ነበር። ይህን የሚያደርጉት የኦሮሚያ ክልል አድማ ብተና አባላት ናቸው። ቆየፈጭ ያሉ ነዋሪዎች በየዕለቱ በከፍተኛ ሁኔታ ወስቃይ ውስጥ ነው የሚገኙት። በየጊዜው ቤታቸው ቀለም ይቀባል፣ ማንነት ልየታ ይደረግባቸዋል፣ ገንዘብ ይጠየቃሉ፣ መታወቂያቸው እንደዚሁ እየተወሰደ ይፈተሻል፣ የቤት ብርበራዎችም ይደረግባቸዋል። በሚያደርጓቸው እንቅስቃሴዎችም በየቀኑ ጊዜና ስልጣን ለማሳየት በሚደረጉ ጫናዎች አስቸጋሪ ሁኔታ ውስጥ መግባታቸውን ነው። ባለፈው ጥምቀት ለጥምቀት በዓልም እዚህ አካባቢ እንደዚሁ ነጠላ ቀሚስ ለብሰው እንግዲህ በአልባሳት ላይ አረንጓዴ፣ ቢጫ፣ ቀይ ምልክቶች ያላቸውን አልባሳት ለብሰው ሲወጡ ጭምር ታስረው የተደበደቡ ራቁታቸውን መንገድ ላይ ቀሚሳቸውን አስወልቀው በፓንት ጭምር አዋርደው ያባረሯቸው ሴቶች መኖራቸውንም እንደ እንደው ከባለስልጣናት ጭምር ናቸው በዚህ ሁኔታ የተባረሩት። ይሄ እየተፈጸመ ነው የሚገኘው እኮ እየፈጀ ዛሬም እንደዚሁ በጥዋት ነዋሪዎቹ ሲንገላቱ እንዳረፈዱ የመረጃ ምንጮቹ ገልጸዋል። ወደ ሌሎች መረጃዎች እሄዳለሁ። ወደ ግንባር መረጃዎች ስሄድ ወደ ደቡብ ወሎ ምዕራብ ወረዳዎች መቅደላ የመስደል መረጃ ነው የማስከትለው ደወሎ መቅደላ ደብረዘይት ከደብረዘይት ከተማ ወደ ጅሳና ዶቃ ተብሎ ወደሚጠሩ ሁለት ቦታዎች ትላንትና እንቅስቃሴ መኖሩ ተከትሎ በአካባቢው ውጊያ እንደነበረ የመረጃ ምንጮቹ ገልጸዋል። ከደብረ ዘይት ወደ ጅሳና ዶቃ የተንቀሳቀሰ የመንግስት ኃይል ጋር የሸህ ሁሴን ጅብሪል የፋኖ ኃይል ያደረገውን ውጊያ በተመለከተ የመረጃ ምንጮቹ ቢያንስ አራት የሚሊሻ ሲሞቱ ሌሎች ደግሞ ቆስለዋል። እነዚህን ይዘው ከተጠቀሱት አካባቢዎች የመንግስት ኃይሎች ወደ ደብረ ዘይት ከተማ ተመልሰዋል ብለዋል። በዚህ እንግዲህ በንጹሃን ላይ የደረሰ ጉዳት አለ። አንድ ወደ ደብረ ዘይት ከተማ ይሄድ የነበረ መንገደኛ ሰላማዊ ሰው እንደዚሁ በመንግስት ኃይሎች ተረሽኗል። ባልደረቦቻቸው መሞታቸውን ተከትሎ ያገኙትን ሰላማዊ ሰው የመንግስት ሚሊሻዎች ገድለዋል ነው እየተባለው ወደ አዊ ዞን አዲስ ቅዳም ችጓሊ ተብሎ የሚጠራው አካባቢ እንደዚሁ ትላንትና መጋቢት 12 2017 ከሰዓት በኋላ ውጊያ ነበር ተብሏል። በዚህም እንግዲህ ከዘጠኝ የሚሆኑ የመንግስት የሚሊሻ አባላት ሞትና ቆስለኛ ሆነዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖች ገብተዋል። እንግዲህ የአማራ ፋኖ በጎጃም የአገው ምድር ክፍለ ጦር የኤፍሬም አጥናፍ ብርጌድ ነው ይህንን ውጊያ እያደረገው የኤፍሬም አጥናፍ ብርጌድ ቃል አቀባይ የተሻገር አደመ ነው። ይንን መረጃ እያደረሰው። ሌላው ዘመቻ አንድነትን በተመለከተ የአማራ ፋኖ በጎንደር አንድነት ባለፉት ቀናት የተደረጉ ያሉ ዘመቻዎችን በየጊዜው መረጃዎችን እያወጣ እያሰራጨ ነው። በአስረኛ ቀኑ የነበረውን አጠቃላይ ሁኔታ በተመለከተ የአጭር መረጃ አሰራጅቷል የአማራ ፋኖ በጎንደር አንድነት ማለት ነው። ማዕከላዊ አርማጭሆ በደዊ ከተማ የተደረገውን ውጊያ በተመለከተ እንደዚሁ የደረሰውን ጉዳት ሰብአዊ፣ ቁሳዊና ወታደራዊ ጉዳት በተመለከተ ዝርዝር መረጃ ወጥቷል። በዚህም መሰረት ስምንት የመንግስት ወታደሮች ሙትና ቁስለኛ ሲሆኑ ስምንት የነፍስ ወከፍ መሳሪያ በፋኖች ገብተዋል ተብለዋል። ሌሎች ደግሞ እንደዚሁ ሌሎች ወታደራዊ ቁሳቁሶችም በፋኖች ገብተዋል። አስረኛ ቀን ውሎ የዘመቻ አንድነት እንቅስቃሴ በተመሳሳይ ስማዳ እንደዚሁ የአማራ ፋኖ አንድነት በጎንደር ያደረገው ዘመቻ በስማዳ ሰሞኑን በተከታታይ ሲዘገብ የነበረ ነው። ዝንጀሮ ገደል እስከ ወላ ባህር ድረስ በነበረው ውጊያ ከ35 በላይ የመንግስት ኃይሎች ሙትና ቁስለኛ መሆናቸውን 18 ምርኮ መገኘቱን እነዚህ ውስጥ ደግሞ አንድ የሻለቃ መሪ እና የወረዳው የሚልሻ ጽህፈት ቤት ኃላፊን ጨምሮ ከተገደሉት የመንግስት ወታደሮች ውስጥ ይገኙባቸዋል። ከምርኮኞቹ ደግሞ ምክትል ሻለቃ መሪና ሌሎች የብልጽግና የወረዳው ባለስልጣናት ጭምር ከሌሎቹ የሚሊሻና የመከላከያ አባላት ጋር መማረካቸው እንደዚሁ ከአሰራጨው ዘገባ ላይ ለመመልከት ችሏል። በርካታ የነፍስ ወከፍ መሳሪያዎች እንደዚሁ በፋኖች ገብተዋል። ከሰላሳ በላይ የነፍስ ወከፍ መሳሪያዎች ማለት ነው። ሌላው ጠገዴ በነበረው ውጊያ እንደዚሁ የጠገዴ ወረዳ ዋና ከተማ ቅራቅር ከተማ አካባቢ ከባድ ውጊያ ተደርጓል። በዚህም ውጊያ እንግዲህ ከሰባት በላይ መንግስት ኃይሎች ሙትና ቁስለኛ ስለመሆናቸው የዘመቻው መረጃ ያመላክታል። ሁለት ተሽከርካሪዎችም ተቃጥለዋል። ውጊያው ለሁለተኛ ቀንም ትላንትና መሻሽ ጭምር ቀጥሎ እንደነበር የወጣው መረጃ ያሳያል። በዚህም እንግዲህ የደረሰው ዝርዝር ጉዳት አልታወቀም። ትላንትና በነበረው ዘመቻ ሰሜን ጎንደር ወቅን እንዲሁ ደግሞ በዚህ ቀጠና ደባርቅ ወረዳ ወቅን ከተማ ላይም ትላንትና የፋኖ አባላት ወደ ከተማ ዘልቀው ገብተው አምስት የሚሊሻ አባላት ላይ ድንገተኛ ጥቃት በመፈጸም አምስት የሚሊሻ አባላት ተገድለዋል። የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። ይህም ሰሜን ጎንደር ነው። ሰሞኑን በብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ስልጠና ሲወስዱ የነበሩ አሁን ወደ ተለያዩ ስምሪት ቦታዎች ከተመደቡ የአድማ ብተን አባላት መካከል ሰባት የሚሆኑት ከመኪና በመውረድ ከምድብ ቦታቸው ሳይደርሱ የአማራ ፋኖ በጎንደር ጎንደር የበጋሻው ፍለጦርን መቀላቀላቸውንም እንደዚሁ ፋኖ ዮሐንስ ንጉሱ ቃል አቀባዩ ከላከልኝ መረጃ ለመመልከት ችያለሁ። እነዚህ እንግዲህ አብዛኞቹ በየዕለቱ በነበሩ ዘገባዎች የሳደርሳችሁ የነበሩ ግን አሁን የአማራ ፋኖ በጎንደር አንድነት ሰብሰብ ባድርገው ያወጣቸው መረጃዎች ናቸው። በተመሳሳይ የአድማብተኛ አዲሱ የአድማ ብተናን በተመለከተ በሰሞኑ እየተደረገ ያለውን ምደባ በተመለከተ የወጣ መረጃ አለ። ይህም በዚህ ሳምንት ወደ ተመደቡበት ዞን እና ወረዳዎች ሂደው አጠቃላይ አቀባበል እንዲደረግላቸው እና ወደ ግዳጅና ስምሪት እንዲገቡ የሚል ነው። እንግዲህ ግብር ሸለቆ ከሶስት ቀናት በፊት የተመረቁት የአድማ ብተና አባላት ማለት ነው። አዲስ የሰለጠነውን ኃይል በተመለከተ እንግዲህ እርስ በራሱ ይዋጋል፣ ከዚህ በኋላ መከላከያ ረፍት ያገኛል የሚል ግምገማ ገማ በኦህዴድ ጄኔራሎች በኩል ተደርጓል። ሌሎች ደግሞ ምንም ቢሆን የሚታመን አይደለም። ስለዚህ መሳሪያ በፍጥነት በእጃቸው መግባት የለበትም። ከትጥቅ አንጻር በደንብ እየተጠኑ ነው፣ ትጥቅ ሊሰጣቸው የሚገባው ካልሆነ ግን አስቸጋሪ ነው። መሳሪያ ይዘው ወደ ፋኖ ሊቀላቀሉ ይችላሉ፣ የሚልም እንደዚሁ ተጨማሪ ግምገማ ወጥቷል። እንግዲህ ሁለት ግምገማዎች ነው የተደረጉት። አንደኛው መከላከያውን ያሳርፉታል፣ እርስ በርስ ይዋጋሉ ከፋኖ ጋር ሲሆን፣ ሁለተኛው ግን መሳሪያ ከተሰጣቸው በፍጥነት ወደ ፋኖ ሊቀላቀሉ ይችላሉ። ስለዚህ መሳሪያ የሚሰጣቸው እየተጠኑ ነው የሚል አቋም ነው የተወሰደው ተብሏል። ሌላው የአማራ ማህበር በአሜሪካ በሰባት ቀናት ውስጥ በተለያዩ አካባቢዎች የነበረውን ጦርነት በተመለከተ እና በንጹሐን ላይ የደረሱ ጉዳቶችን በተመለከተ ያወጣው ሪፖርት አለ። ከማርች 17 እስከ ማርች 23 በፈረንጆች ማለት ነው 2025 የሰባት ቀናትን ሁኔታ በተመለከተ ባወጣው ሳምንታዊ ሪፖርት በአማራ ክልል በ54 ወረዳዎች ውጊያ ተደርጓል። እንደዚሁም በነዚህ ውጊያዎች የመብት ጥሰቶች ተፈጽመዋል። 12 ዞኖች ማለት ነው በደቡብ ወሎ፣ ሰሜን ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ ዞን፣ ሰሜን ጎጃም፣ ደቡብ ጎንደር፣ ሰሜን ጎንደር፣ ወልቃይት ጠገዴ፣ የሰቱ መራ ዞንና ማዕከላዊ ጎንደር በነዚህ ከተሞች ነው በነዚህ ዞኖች ነው ውጊያ የተደረገው። በተመሳሳይ በከተሞችም አላማጣ፣ ላሊበላ፣ ደብረ ብርሃን፣ ደብረ ማርቆስ፣ ፍኖተ ሰላም፣ ደብረ ታቦርና ጎንደር ከተሞች የነበረውንም ውጊያ እንደዚሁ በሪፖርቱ አካቷል። በወረዳ ደረጃ ሲታይ እነዚህ ውጊያ የተደረገባቸውና ጉዳቶች የተስተናገዱባቸው ወረዳዎች ዝርዝር መረጃዎችን ይዟል። በነገራችን ላይ በንጹሃን ላይ የደረሰውን ጉዳት በመቅደላ ወረዳ፣ መሀል ሳይንት ወረዳ፣ ቦረና ሳይንት ወረዳ፣ መራህ ቤቴ ወረዳ፣ ምንጃር ሸንኮራ ወረዳ፣ በረሃት ወረዳ፣ ደብረ ብርሃን ከተማ እንዲሁም ደግሞ አዋበል ወረዳ፣ ደብረ ማርቆስ፣ እናርጅ እናውጋ፣ ደጀን፣ እነማይ፣ ደባይ ጥላት፣ ነፍሴ ሳር፣ ምድር ሸበል በረንታ፣ ባሶ ሊበን ቋሪት፣ ጃቢጠናን፣ ደንበጫ፣ ደጋ ዳሞት፣ ቡሬ ዙሪያ፣ ጃዊ፣ ፋግታና ባጉሳ አካባቢዎች ከጎጃም ቀጠናዎች፣ ይልማና ደንሳ፣ ቸፈርና ሜጫን ጨምሮ እንደዚሁም ደግሞ ከምከም፣ ደራ፣ እብናት፣ ላይጋይንት፣ ታችጋይንት፣ ደብረታቦር ጉና፣ ፎገራ፣ ጎንደር ከተማ፣ ምራብ በለሳ፣ ምስራቅ በለሳ፣ ጎንደር ዙሪያ እንደዚሁም ደግሞ አለፋ ወገራ ታች አርማጭሆ ማዕከላዊ አርማጭሆ ቋራ መተማ ጨምሮ ደግሞ እነዚሁ አዳርቃይና ደባርቅ ጨምሮ በጎንደር ቀጠናዎች ውጊያዎች መደረጋቸውን በተመሳሳይ ጠገድም እንደዚሁ ውጊያ መደረጉን ጨምሯል። አዲስ አበባና በኦሮሚያ ክልል የደረሱ እንደዚሁ የመብት ሰቶችንም ሪፖርቱ አካቷል። በርካታ ንጹሐን ላይ ከሞት እስከ አካል ጉዳት ያደረሱ የሰብአዊ መብት ሰቶች ተፈጽመዋል ብሏል። የጅምላ ስርዓት እንደዚሁ በተለያዩ ከተሞች መፈጸማቸውን ሪፖርቱ ይዞ ወጥቷል። ሌላው መረጃችን የአማራ ብልጽግና አረጋ ከበደና እነ ጄኔራል አበባው ያደረጓቸውን ስብሰባዎችና ከዚህ ጋር የተነሱ ዋና ዋና ጉዳዮችን በተመለከተ ያስቁትን ነው የጀኔራሎችና ና የብልጽግና ባለስልጣናት የርስ በርስ እጣት መቀሳሰር የታየበት ስብሰባ ነበር ተብሏል፣ ባለፈው ሳምንት የተደረገው ስብሰባ። በዚህም የአማራ ብልጽግና ከፍተኛ ባለስልጣናት እነ አረጋ ከበደና ና ጀኔራል አበባው በጋራ ባደረጉ ስብሰባ እነ ጀኔራል አበባው በአማራ ብልጽግና ላይ አሁንም የሰላ ትችት ሰንዝረዋል። ሰራዊቱን የሚያስጨርሱት የዞንና የወረዳ የብልጽግና ባለስልጣናት ናቸው። መረጃ እየሰጡ እንቅስቃሴውን የሰራዊቱ እንቅስቃሴን በተመለከተ እነዚህ የብልጽግና አመራሮች ናቸው ለፋኖ መረጃ የሚሰጡት የሚል ትችት አቅርበዋል። ከዚህ አመራር ጋር አብረን አንሰራም፣ እርምጃ የምንወስደው ከዚህ በኋላ በፋኖ ላይ ሳይሆን በእናንተ ላይ ነው የሚል ዛቻ አሰምተዋል። ጄኔራል ማህመድ ተሰማም እንደዚሁ ለኪሳራችን ተጠያቂው የብልጽግና መዋቅር ነው። የመጨረሻ ድል ነው ያለው ይሄ መዋቅር መከላከያ ኃይል ለእናንተ ስልጣን እስከ መቼ ይሞታል? ይህ እንግዲህ አሁን በትክክል ቃል በቃል ጉዳዩን አምነውበታል። ከአሁን በፊት መከላከያ እየሞተ ያለው የህገ መንግስቱን ተልኮ ለማስፈጸም ነው የሚሉ ነበር። አሁን ግን መከላከያ እየሞተ ያለው የብልጽግና ስልጣን ለማስጠበቅ መሆኑን ጄኔራል መሐመድ ተሰማ ይህንን ተናግረዋል። መከላከያ ኃይል እናንተን ስልጣን ለመጠበቅ እስከ መቼ ይሞታል? ሰራዊቱ በየቦታው እያለቀ ነው። ሰራዊቱ እናንተን አጅቦ እስከ መቼ ይቀጥላል? ዛሬ ጥበቃችን ብናነሳ ዛሬውኑ ፋኖ መጥቶ ይጨርሳችኋል፣ የሚል እንደዚሁ ዛቻና ማስፈራሪያ አሰምተዋል። አረጋ ከበደም እንግዲህ ሌላ ሀሳብ አንስቷል ተብሏል። በምክክር ኮሚሽኑ አማካኝነት የድርድርና የተኩስ አቁም ጉዳዮችን ብንመለከታቸው፣ ይህንን አማራጭ ብንጠቀም የሚል ሀሳብ አንስቷል ነው እየተባለው። የአማራ ብልጽግና ጽህፈት ቤት ኃላፊ አቶ እድጋስ ሳይም በበኩሉ ነፍጥ ካነሱት ጋር በቀጥታ መነጋገር አስፈላጊ ነው የሚል ነጥብ አንስተዋል። ከዚህ ግምገማ በኋላ እንግዲህ ከፍተኛ የጸጥታ አመራሮች መነሳታቸውን ነው የመረጃ ምንጮቹ እየገለጹት፣ በሌሎቹ ተተክተዋል። ትላንትና አረጋ ከበደ ሰጥቶት የነበረው ሹመት ይህንን ነው። ይህንን ዘገባ እንግዲህ ያወጣቸው ኢትዮ 251 ነች። ከዚህ በተጨማሪ ደግሞ የመረጃ ምንጮቹ የሚከተለውን አድርሰውኛል። አረጋ ከበደ ከባድ የጤና እክል ስለገጠመው መልቀቅ ፈልጋለሁ ብሏል ተብሏል። አረጋ ከበደ በሌላ ሰው ይተካል ነው የሚሉት የመረጃ ምንጮቹ። በዚህም እንግዲህ ሶስት ሰዎች ይተኩታል ተብሎ ነው እስካሁን ድረስ እንግዲህ በገና በጭምጭምታ የተሰማው። ከነዚህ ውስጥ እንግዲህ የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አለማንተን ጨምሮ ይሄ እንግዲህ ከአብይ አህመድ ጠቅላይ ሚኒስትር ቢሮ ጭምር የነበሩ ሰው ናቸው። እሳቸውን ጨምሮ የክልሉ ብልጽግና ጽሕፈት ቤት ኃላፊ እና ሌሎች ሌላ አንድ ሰው እንደዚሁ አህመድን ጨምሮ በእነሱ ሊተካ ይችላል የሚለው እንዳለ ሆኖ በተደጋጋሚ የጤና እክል ገጥሞኛል በሚል ከጤና እክል ጋር በተያያዘ ጥያቄ ቢያቀርብ አቶ አረጋ፣ ጉዳዩ ግን ከአቅም ማነስ ጋር በተያያዘ እንደሆነ ነው የመረጃ ምንጮቹ የሚገልጹት። በተደጋጋሚ የጥያቄ የቀረበት አቶ ተመስገን ጥሩነህ ቆይ ትንሽ የሚል ተደጋጋሚ ምላሽ ሰጥቷል። በተመስገን ጥሩነህ ጫና ነው አሁን አረጋ ከበደ ስልጣን ላይ ያለው እንጂ መልቀቂያ አስገባ ሶስት ጊዜ በተደጋጋሚ ይህን ጥያቄ አቅርቧል ነው የተባለው። ከለውጡ በኋላ እንግዲህ አረጋ ከበደ በአማራ ክልል ስድስተኛው ፕሬዚዳንት ነው፣ ስድስተኛው ፕሬዚዳንት ነው። አሁን ሰባተኛው ፕሬዚዳንት በቅርብ ጊዜ ይመጣል ነው የተባለው። ማን እንደሆነ እስካሁን የተረጋገጠ መረጃ የለም። ተመስገን ጥሩ ና ይህንን ጉዳይ በተመለከተ ከአብይ አህመድ ጋር ስለመነጋገሩ የሚገልጹት የመረጃ ምንጮቹ አብይ አህመድም አንተ ይሆናል የምትለውን አድርግ፣ ለውጥ የሚያመጣ ሰውና የብልጽግናን ፍኖተ መንገድ የሚያስቀጥል ሰው ያለውን የምትለውን ሰው አንተ አቅርብ፣ በዛ መንገድ መሄድ አለበት የሚል ለተመስገን ጥሩነህ እንደዚሁ ትእዛዝ ሰጥቷል ነው እየተባለው። ማን እንደሚሆን ግን ወደፊት የሚታይ ነው የሚሆነው። እንግዲህ በተለይ በአማራ ክልል ለውጡ በኋላ በተደጋጋሚ በጸጥታ ሰዎችም በካቢኔውም በፕሬዚዳንቶቹም እየተረጋጋ እንደው ለተሟላ እንኳ ሁለት ዓመት የመራ ሰው የለም። የመጀመሪያው ገዱ አንዳርጋቸውን ለውጡ ሲመጣ ተነሳ ከዛ ቀጥሎ ዶክተር አምባቸው ነው እሱም እንግዲህ በሞት ከስልጣን ላይ የተነሳው ከዛ በኋላ ተመስገን ጥሩነህ ለአጭር ጊዜ ሄዶ እንዲያረጋጋ ተደረገ ከእሱም ተከትሎ ደግሞ አገኘው ተሻገር ነበር ከአገኘው ተሻገር በኋላ የመጣው ዶክተር ይልቃል ከፋለ ነው ዶክተር ይልቃል ከፋለ ደግሞ ኮማንድ ፖስት እንዲረከበው ክልሉን ደብዳቤ ጽፎ ከሄደ በኋላ በሱ የተተካው አረጋ ከበደ ነው። አረጋ ከበደ ደሞ እንግዲህ በአንድ በተለይ በአሁን በቀውሱ ጊዜ በጦርነቱ ጊዜ ውስጥ ያለ ሰው ነው። በተደጋጋሚ ስልጣን መልቀቅ እንደሚፈልግ ይገልጻል። አሁን ግን በማን እንደሚተካ እስካሁን የተረጋገጠ ነገር የለም። ይህንን ጉዳይ በአማራ ክልል በነገራችን የተረጋጋ አመራር እንዳይመጣ ኦህዴድ በዋናነት ይጠቀምበታል። ነሽ መልስ አብድሳ እንግዲህ ከአሁን በፊት እንደሚናገሩት አባይን ተሻግረን የተለያዩ ሴራዎችን ሰራን የሚለው ንግግሩ ጋር በተያያዘ ኦሮሚያ ክልል እንግዲህ እስካሁን በተረጋጋ ሁኔታ አንድ ፕሬዚዳንት ሲኖር፣ በአማራ ክልል ግን ሰባተኛ ፕሬዚዳንት በለውጡ ጊዜ ውስጥ እየመጣ ነው። እና አብይ አህመድ የተረጋጋ ፖለቲካ፣ የተግባባ ካቢኔ፣ የተረጋጋ የጸጥታ መዋቅር እንዳይኖር እና እዛ አካባቢ በዚህ ሁኔታ የሚጠናከር ኃይል ካለ ለፌዴራል መንግስት ስልጣን ያሰጋናል በሚል በተለያየ ጊዜ የኮማንድ ፖስትም በማወጅ የክልሉን ካቢኔ በየጊዜው በመለወጥ አንድ ጊዜ ከጽንፈኛ ጋር ይሰራል፣ አንድ ጊዜ ደግሞ ብአዴን ነው፣ አንድ ጊዜ ተለጣፊ ነው በሚል በተለይ የተለያዩ ፍረጃዎችን በማቅረብ ነው እንግዲህ ብአዴንን በአራት ለይተው ነው መዋቅሩንም ሲያዋክሁት የነበረው። አንደኛው የነገዱ ቡድን፣ ሌላው የነደመቀ ቡድን፣ አሁን ደግሞ የተመስገን ቡድን እና ከዛ መሃል ደግሞ ለጊዜያዊ ጥቅሙ ብቻ የሚዋል ሌላ ቡድን ብለው በአራት ቡድን ከፍለው ነው በተደጋጋሚ በአዴን ሲያዋክሁት የነበረው። በዚህም እንግዲህ እሱም በአዴንም ብልጽግናም አዴፓም ተባለ ለአማራ ህዝብ የፖለቲካ ጥያቄዎች ሳይሆን እለታዊ ሁኔታዎችን እየተከተሉ ስልጣናቸውን የሚያስጠብቁበትን መንገድ የህዝባቸውን ጥቅም ደግሞ አሳልፈው ከመስጠት ወደ ኋላ የማይሉ መሆናቸው ነው በተደጋጋሚ ለማየት የተቻለው እንግዲህ የተሾሙ ሰዎች በተለያየ ጊዜ ይባራሉ። እነሱ ግን ስልጣን ላይ በነበሩበት ጊዜ ለህዝብ ጥያቄዎች፣ ለህዝብ መሰረታዊ የፖለቲካ ትግል አንድም አስተዋጽኦ አያደርጉም። ከስልጣን ሲነሱ እና ሲባረሩ ግን በዚህ መንገድ ተጠቅሞ ስጥሯቸው ነው እየታየ ያለው። ወደ ትግራይ የሚወስደን መረጃ አላስከትልም። በትግራይ መቀሌ ከተማ የሚገኘው ኤፍ ኤም አንድ መቶ አራት ነጥብ አራት የባንክ ሂሳብ አካውንቱ እንዳይንቀሳቀስ ታግዷል የሚል መረጃ ወጥቷል። ይህንን እንግዲህ ኤፍኤም የእነ ደብረጽዮን ቡድን ከተቆጣጠረ በኋላ የተለያዩ እንግዲህ ሀሳቦች በተለይ ጸረ አብይ ቅስቀሳ እያደረገ መሆኑ ተከትሎ ነው እገዳ የተደረገው የባንክ አካውንቱ ተብሏል። የተጨማሪ መረጃዎች ወደፊት የሚደርሱ ይሆናሉ። ሌላው ለብልጽግና ቅርበት ያላቸው የማህበራዊ ሚዲያ ገጾች አንድ ዘገባ አውጥተዋል። ለብልጽግና ቅርበት ያላቸው ማህበራዊ የሚዲያ ገጾች እነዚህ አብይ አህመድና ኢሳያስ አፈወርቂን ለማደራደር ሁለት ሀገራት እንቅስቃሴ ላይ መሆናቸውን የሚገልጽ ዘገባ ነው ያወጡት። እነዚህ ሀገራት ሳውዲ አረቢያ እና ቻይና ናቸው ተብሏል። ቻይና አብይ አህመድን፣ እንዲሁም ሳውዲ አረቢያ ደግሞ ኢሳያስ አፈወርቂን ለማነጋገር እና ለሳውዲ አረቢያ ተገናኝተው አሁን ያለውን ውጥረት እንዲያረግቡ ለማድረግ ሁለቱ ሀገራት እንቅስቃሴ ጀምረዋል የሚል ነው። ይህንን በተመለከተ እስካሁን መረጃው እየተረጋገጠ አይደለም። የብልጽግና ገጾች ግን ይህን ህዝብ ይዘው ወጥተዋል። ከባለፈው ጊዜ ጀምሮ የቀይ ባህርን ጉዳይ በተመለከተ በኢትዮጵያ በኩል የሚነሳውን አጀንዳ ተከትሎ በኤርትራ በኩል ወታደራዊ እንቅስቃሴ እየተደረጉ፣ ወታደራዊ ዝግጅት እየተደረገ እንደውም ትምህርት ቤት ውስጥ ከመዘጋት መድረሳቸውን የሚገልጹ መረጃዎች ናቸው እየወጡ ያሉት። አብይ አህመድ እንግዲህ የቀይ ባህር አጀንዳችን ጉዳይ ወደኋላ የማንለው ነው በሚል ባለፈው ፓርላማ ላይ ሲናገሩ ተሰምተዋል። ይሄ ውጥረት የፈጠረውን ሁኔታ ለማርገብ ሳውዲ አረቢያ እና ቻይና እንቅስቃሴ ላይ ናቸው ብለዋል የብልጽግና ገጾች ይሄ ዘገባ እስካሁን ድረስ በመደበኛ የብልጽግና ሚዲያዎች እንዲሁም ደግሞ በባለስልጣናት በኩል የተነገረ ነገር የለም። ዲፕሎማቶችም ያረጋገጡት አይደለም። የብልጽግና ገጾች ግን ይዘወጥተዋል እነዚህ የብልጽግና ገጾች ቀድሞ ብልጽግና አንዳንድ መረጃዎችን የሚለቅላቸው ናቸው። ከአሁን በፊት ባለው የማህበራዊ ሚዲያ መረጃ ስምሪት መሰረት ወደ ሌላው መረጃ ወደ አፍሪካ ቀንድ የሚወስደውን መረጃ ላስከትል፣ በሞቃዲሾ ጸረ ሴሜቲክ እንቅስቃሴ የተቀጣጠለ መጥቷል የሚል መረጃ ነው ያለው። ሰሞኑን የሞቃዲሾ ጠቅላይ ሚኒስትር እስራኤልን የአሳማ ወላጅ ናት የሚል አይሁዶች የአሳማ ወላጅ ናቸው የሚል ንግግር ከተናገሩ በኋላ ጉዳዩ እየተቀጣጠለ መጥቷል የሚል ዘገባ ነው የወጣው። ይህም እንግዲህ በተለይ እስራኤል ከሶማሌላንድ ጋር ግንኙነት ማድረጓን ተከትሎ እና ለሶማሌላንድ እውቅና ልትሰጥ ትችላለች የሚለውን ጉዳይ ተከትሎ እየተነሳ ያለ ጉዳይ ነው። ይህንን የእስራኤል እና አሜሪካን በተመለከተ ሶማሌላንድ ሃርጌሳ እና ሞቃዲሾ ፉክክር ውስጥ ገብተዋል። ሞቃዲሾ አጠቃላይ የባህር ጠረፎቿን አሜሪካ እንድታስተዳድር ወደቦቹንም በነፃ እንድትይዝ ፍላጎት እንዳላት ጭምር እስከመግለጽ ለሶማሌላንድ እውቅና እንዳትሰጥብኝ የሚል እንቅስቃሴ ውስጥ ገብታለች። ሶማሌላንድ ደግሞ የገልፍ ቀጠናን ለመቆጣጠር የሚያመቸውን የበርበራ ወደብን አሜሪካ ወታደራዊ ማዘዣ እንድጠቀመው እየሰጠች ነው እውቅና እንድሰጭኝ በአንጻሩ ምትሁን በሙሉ አድርጋለሁ እያለች ነው የምትገኘው። ይህ ጉዳይ እንግዲህ ከእለት ወደ እለት እያደገ ነው የመጣው። ሶማሊያም ካሁን በፊት የባህር በሯን፣ የባህር ክልሏን፣ የአየር ክልሏንና የምድር ቀጠናዎቿን ቱርክ እንጠብቀው ፈቃድ ሰጥታ ነበር። አሁን ደግሞ አሜሪካን አንቺ ወሰጁ እያለች ነው የምትገኘው። በተለዋጭ ዲፕሎማሲ አቋሟ የምትታወቀው ሞቃዲሾ ለሳት ያሉ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ።